ምን ሆነሽ ነው? እስቲ ወገናችን ፋይሳል ያመጣው ይሄን ነው። እሺ ትልቁ ላይ አድርጊ። ፋይሳል ያመጣው ይሄን ነው። ቅድስት አርሴማ ከእናቷ ጋር የተሳሳመችበትን ያመጣው። ትልቁ ላይ አድርጊ። ዝም ብለሽ አስር ሰዎች ሰላም። ላወርድሽ ነው ሚውት ካለሽ ፕሊዝ እባክሽን እባክሽን፣ ፕሊዝ ዩቲ፣ እኔ አሁንም ሌላ ሌላ ነው ጥያቄ ይላቅርብ እቀበላለሁ። አንዴ እኮ ጥያቄውን ታቅርብ፣ ሁሉ ሀቢቢ ጥያቄውን ታቅርብና ከዛ ትመልሳለህ። ሀቢቢ አንዴ ታቅርብ። እንዴት ነው የምናዳምጣችሁ ታዲያ እየተንጫጫችሁ ሁላችሁም አንዴ እያወራችሁ? አቀረቡልን እኮ ጆዬ። አሁንም እኮ የዝም ብሎ የአይምሮ ኩርኩም ነው እንጂ ትልቁ ላይ አላደረግሽኝም ግን አይከፋት ነሽ ትልቁ ላይ ነው። እኔ ትንሹ ላይ ነው የሚታየኝ። እኔ ትልቁ ላይ ነኝ። እኔ ትልቁ ላይ ነኝ። ደርሳትና ገድላትን በቤተ ክርስቲያን ውስጥ የሚጻፉ መጽሐፍቶች ናቸው። ኦርቶዶክሶች ይቀበሏቸዋል በደንብ ማለት ነው። እናነባለን። ድርሳነ ኦራኤል ዘይካቲት ገጽ 139 ላይ ታገኙታላችሁ። እሺ ላምብ በቆይ በመንገድም ስትሄድ የምታውቃት አንድ ሴት አገኘች እና ሰላም ማለቻት። ከጥንት ጀምሮ ሰላምታው ሰላምታው ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ሴትና ሴት ያን ጊዜ በመንገድ ያገኘቻት ሴትዮ የፀነሰች የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። በዚህ ጊዜ የወር ግዳጇ ቆመና ቅሪት ሆነ ወይም ፀንሳ በፍጹም ደስታ ወደ ቤቷ ገባች። ይቺ ሴትዮ እንግዲህ ቆይ፣ ከሶስት ወር በኋላ ምን አለ? ከሶስት ወር በኋላ ጎረቤቶቿ ከምክንያትሽ እንዴት ዳንሽ? ይቺ ሴትዮ እንግዲህ መካን ነበረች። ራሱ መውለድ ራሱ አትችልም ነበረ ማንስትሬሽን አታይም ነበረ። ከዛ ጎረቤቶቿ ምናሏ ከሶስት ወር በኋላ ለመጀመሪያ ማለት ነው ላይ ጀምረሽ አፏን ያዙልኝ። ከላይ ጀምረሽ እስከ ታች ድረስ ነው መጣናብኝ። አንድ አፏን ያዙልኝ። ደደብ። አዎ፣ ኦርቶዶክስ ደባላ ሳብሸሪ አዎ። ከዛ ምን ይላል? ከሶስት ወር በኋላ ጎረቤቶቿ ከመክነትሽ ሰምታችኋል። ስትሳ አዳለሽ እንዳትሉኝ። ጋይስ አዳለሽ እንዳትሉኝ ክርስቲያኖች አዳላሽ እንዳትሉ ደደብ ብላ ስትሳደብ ሰምታችኋታል። እንደ ልምዳቸው እኮ ነው የተማሩት ነው። ከመጻፋቸው ሚውት ያዙ ሚውት ያዙ ሁለት ሰው ሲያወራ ሚውት ያዙ ዲ አዎ። ከዚያ በኋላ ከሶስት ወር በኋላ ጎረቤቶቿ ያቺን ያረገዘችውን ሴት በምራቅ ከምክንያትሽ፣ እንዴት ዳንሽ? እንዴት ስለሰማሽ ነው የተወደደ ልጅ የሰጠሽ አሏት። ከሰባት ወር በኋላም ልጅ ወለደችና በክንዷ ታቅፋ እግዚአብሔርን አመሰገነች። እግዚአብሔርን አመሰገነች። እቺ ሴትዮ መካን ነበረች። ከዛ በመንገድ ላይ አንድ ሴት ጋር ስትሳሳም ያረገዘች ነበረች። እቺኛው ሴትዮ ምራቃ ገባ ወዳላ ረገዘችው ሴት ከዛ በኋላ ምን ሆነ ሆነ? ምራቅ ስጋ ሆኖ ተወለደ ማለት ነው። ያ ቃል ብቻ አይደለም ስጋ የሆነው ምራቅም ስጋ ሆኗል። እሺ፣ ስጋ ሆኗል። ቃል ብቻ ሳይሆን ምራቅም ስጋ ሆነ። እኔ የኔ ጥያቄ ለክርስቲያኖች ምራቅ ስጋ ከሆነ ይሄ ልጅ ያለ ወንድ ዘር ነው የተፈጠረው፣ ለምንድን ነው የማይመለከው? ቃል ስጋ ሆነ ብላችሁ ያለ ወንድ ዘር ኢየሱስ ክርስቶስ ስለተወለደ ስለምታመልኩት፣ ምራቅ ስጋ የሆነ በተአምር የተወለደ ህፃን ልጅ ለምን አይመለክም? ጥያቄ ነው። ቀጥሉ። ይሄን ጥያቄ መልሱልኝ። ለምን አይመለከም? ወታችሁ በቃሽ። አሁን በቃ ሰምተሻል። በጣም እናመሰግናለን። መሰግናለ ከመጀመሪያ ከመጀመሪያው ጀምረሽ አንብቢልን። ቀጥይ። ላንቺ ሰጥቶሽ ድሩል

ታናበበልህ በመንገድም ስትሄድ ይደገም። በቃ ደስ ብሏቸዋል፣ ይደገምላቸዋል፣ ደስ ብሏቸዋል። ስለዚህ አላስነብብሽም። ደስ ብሎ ነው፣ ምራቅ ስጋ ሆኗል። ደስ ስላለ ነው፣ ይነበብልህ። ትክክል። እኛ አዳምጪኝ፣ ይሄ መጽሐፍ ትክክል አይደለም አንሸማቀም በተለይ ይሄ መጽሐፍ ትክክል አይደለም። ይኸውልሽ፣ ማን እንደሚሸማቀ ነው እኔ አሳይሻለሁ። ሆኖ ሰከንድ ፍሬንህን ያዘው ፍሬንህን ያዝና ይሄ መጽሐፍ ትክክል አይደለም። ፍሬ ፍሬ ነው ያለ ይጂ ይሄ መጽሐፍ ትክክል አይደለም በልና በልና፣ ድርሳን ኦራኤል ትክክል ከአንድ አይስ ካንድ ጀምሬ ተረተረት ላምብል በቃ ይሄ ነው ፖይንቱ በመንገድ ስትሄድ የምታውቃት ሴት ከሚለው